ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ጋ ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ ደህና ነኝ፣ ያለው ፈጣሪ ይመስገን። ዛሬ አዲስ ነገር ምንድን ነው ጀላችሁ የምጣሁት በጥያቄያችሁ መሰረት ማለት ነው። አስክሬን አገር ገባ ወይ ያላችኋላችሁ እንዲሁም ደግሞ የብር የገቢ ማሰባሰቢያ ለአስክሬን መላኪያ እሱንም ንገሪን ወይም ደግሞ አካውንቱን ልቀቅልን እና ሁላችንም እንተባበር ያላችሁ በኮሜንት አላችሁ። እስካሁን ድረስ አልተጀመረም ማለት ነው። የብሬክስ ቴሌግራም ከሌላችሁ ኮሜንት ላይ ጻፉልኝ። ቴሌግራሙ ላይ ተቀላቀሉ ማለት ነው። ጆኒ ያላችሁ ቴሌግራሙ ግቡ ማለት ነው። እና ስለሱ ያለውን ነገር መረጃ አንዳንዱ ለነግራችሁ ፈልጋለሁ። እንግዲህ ቴዲ ዛሬ አስራ አንድ ቀን ሁኖታል ማለት ነው። ቀን እየቆጠረ ነው ቁጭ ብለን ማለት ነው። አስራ አንድ ቀን ሙሉ እንግዲህ ምንም አባከና የሚባለው የገዳይ ነገር የለም። ስለ ገዳይም ደግሞ ተያዘ ወይ ያላችሁም አላችሁ። አልተያዘም። ልጆች ተያዘ ብለው የሰሩ ሰዎች አሉ። አልተያዘም። የተያዙት አብረው የነበሩ ልጆች ናቸው። አስክሬኑ ገባ አልገባም ባለፈው ሲያለቅሱ ያያችሁት ማለት ነው ቪዲዮ ላይ ተነግሯቸው መርዶን ሰምተው እንጂ አስክሬን አገር ገብቶ አይደለም፣ ገና ነው። እንዲሁም የገቢ ማሰባሰቢያውም ደግሞ አልተጀመረም ገና አልተጀመረም ማለት ነው። ጆን እያላችሁ ግቡ ብዙ ልጆች ባከሸ የገቢ ማሰባሰቢያውን አካውንቱን ላኪለን ወይም ደግሞ ልቀቂለን እያላችሁ ነበረ ማለት ነው። እስካሁን ይሄ ነው ብሎ አካውንት ብሬክስ አልለቀቀም ማለት ነው። ጆኒ ያላችሁ ቴሌግራም ላይ የብሬክስ ቴሌግራም ላይ ግቡ፣ ሁላችንም እንሳተፋለን። እና ይሄን ሀዘን ይሄን ለቅሶ ያያችሁ ሰዎች አስክሪን ገብቶ ነው ወይ? አስክሪን ኢትዮጵያ ገባ ወይ? ራያ ደረሰ ወይ ያላችሁ አላችሁና፣ የቀብር ስነ ስርዓት መስሏችሁ አይደለም፣ አልገባም አስክሪን። የምርመራ ውጤቱስ ምን ላይ ደረሰ ለምትሉትም ደሞ የምርመራ ውጤት እስካሁን ድረስ ብሬክስ ይፋ አላደረገውም ማለት ነው ምን ላይ እንደደረሰ ከብሬክስ እንጂ ከሌላ ሰው መስማት አንችልም። ስለዚህ ብሬክስ ምርመራ ውጤትም ተመርምሯል ውጤቱን ያሳውቁናል ያለ ተመርምሮ ውጤቱ ግን ብሬክስ አልለቀቀው፣ ቢወጣም ብሬክስ ስላለቀቀው እንዲህ ነው ብለን ማለት አንችልም ማለት ነው። ገዳዩም ደግሞ እንደዛው ታፍኖ እስካሁን ተደብቆ ነው ያለ። የቴዲ ነገር እንግዲህ እንቆቅልሽ ሆኗል። የምርመራ ውጤትም ይፋ አልተደረገም። ተመርምሮ እንዳለቀ ሰምተናል። ብሬክስን ብሏል፣ ተመርምሯል። ግን የምርመራ ውጤት ይፋ እናደርጋለን ብለዋል፣ ያደርጉልናል ብለዋል፣ ግን አልተነገረም። እኛ ደግሞ ብሬክስ ካለቀቀ እውነተኛውን መረጃ ማውጣት አንችልም። አሁን እዚህ ጋር ገዳይ ማን እንደሆነ ሁሉም ሰው በአብዛኛው አውቋል ማለት ነው። መጀመሪያ ማን እንደሆነ ግን ብሬክስ ደበቀው። ብሬክስ ስለደበቀው ሁሉም የለጠፈውን ሁሉ አንስቷል ማለት ነው አንሱ ተብለን ስለዚህ እንግዲህ ምንም ማድረግ አይቻልም። ወንድማችን ፍትህ ይፈልጋል። ፍትህ ማግኘት አለበት፣ ግዴታ ነው ማለት ነው። ብሬክስ ቢደብቅም ሌሎች ያወጡታል ከጊዜ በኋላ። ይሄ የማይቀር ነገር ነው። ለጊዜው ዝም ቢባልም መቼስ ወይ አስክሬን ወደ ሀገር እስኪገባ ሊሆን ይችላል ነገሮች እስኪረጋጉ ሊሆን ይችላል እንጂ ተደብቆ እንደማይቀር እርግጠኛ ነኝ። ቤተሰቦች ቢደብቁ ሌሎች ያወጡታል። ምክንያቱም ይሄ የቤተሰብ ጉዳይ ነው። ቢያንስ ሌላው ቢቀር የቴዲ እናት የቴዲ አባት ሚዲያ ላይ መውጣታቸው አይቀርም። ለልጃችን ፍትህ ብለው እንጂ ተደብቆ እንዲቀር እነሱ አይፈቅዱም። ብሬክስ እንኳን ዝም ብሎ አፍኖት ቢይዘው ቤተሰብ ያፈርጠዋል። ይሄ የታወቀ ነገር ነው። ዜድም ታፈርጠዋለች ማነቱ ማለት ነው። ምንም ቢደበቅ ግን ያው የቤተሰብ ነገር ሲሆን በጣም ግራ ያጋባል። በሚስጥር ሊያዝ የተፈለገውም ለዛ ነው፣ ቤተሰብ ስለሆነ ነው ማለት ነው። ቤተሰብ ባይሆን ለዚህ ሁሉ ደረጃ አይደርስም። በአንድ ቀን ነበረ እንኳን ተገደለ ቀርቶ ተወጋ ሲባል ይለጠፋል ሰውየው ማለት ነው። ሲጀመር ግን ይሄ ሁሉ ነገር ላይሆን አሁን ሊደበቅ የቻለበት ምክንያት እንግዲህ ያው የቤተሰብ ጉዳይ ሲሆን በጣም ችግር ነው ማለት ነው። ከባድ ነው ለማወቅ ሚስጥሩ። እንግዲህ እንደተደበቀ ነው ያለ፣ እንደታፈነ ነው ያለ። እስካሁን አስክሬን ምርመራም ውጤቱ ወጥቷል፣ ግን ይፋ አልተደረገም። እንደ ወጣ ሰምተናል። ብሬክስም ራሱ ተመርምሯል ብሏል። ግን ውጤቱን ይፋ ለማድረግ አልተፈለገም። ያው እንግዲህ ውጤቱ ወጣም አልወጣም፣ ሲጀመር በሰው እጅ ነው ህይወቱ ያለፈው፣ ተወግቶ ነው በስለት ይህንን ሁላችንም የምናውቀው እውነት ነው። ከብሬክስ እንደሰማ ነው። መጀመሪያ ላይ ሲጀመር አፍርጠውታል። በኋላ ላይ ደነገጡ ሁሉም። እንጂ እኮ ዘመድ ነው ያጎት ልጅ ነው ተብሏል። የገዛ ወንድሙ ነው ያጎቱ ልጅ ነው ብለው እናዚዛም ሁሉም ነበረ። አስክሬንም አሁን ወደ ሀገር ላይገባ የቻለው ወዲያው ሊገባ ነበር። መጀመሪያ እንግዲህ እናዚዛም ሁሉም ወጥተው ለምንድን ነው አስክሬን የምታጣድፉት? ገዳይ ሲያያዝ ለገዳይ የሆነ ነገር ሳይሰጥ ሲባል ደንግጠው ትተውታል ማለት ነው። መላኩን ገና ነው ማለት ነው። አንደኛ ውጤቱ መረጋገጥ አለበት፣ ሁለተኛ ገዳይ መያዝ አለበት። እስካሁን ድረስ ገዳይ አልተያዘም፣ ማነቱ አልተለጠፈም። ገባችሁ? መቼም ከቤቱ ጎትታችሁ አትሰጡትም። እናንተ ታውቁታላችሁ፣ ግን የኢትዮጵያ ሕዝብ አያውቅም። እናንተ ብታውቁትም ተደብቆ ሊኖር ይችላል ማለት ነው ማነቱ። እና በዚህ ምክንያት ወደ ሀገር መጀመሪያ ሲያሯሩጡ የነበረው ልክ እንደሞተ በሁለተኛው ቀን ነው። ምናምን ነበረ ተቀላቀሉ ብሎ ብሬክስ ያለው ማለት ነው። እና አስክሬን እንዲሄድ የተደረገው ግን ይሁን እንጂ ሊሄድ አልቻለም። ምክንያቱም እንደዛ መደረግ የለበትም። ወጣ ማለት አስክሬን ወደ ኢትዮጵያ ገባ ማለት የቴዲ ጉዳይ አከተመ፣ ፋይሉ ተዘጋ ማለት ነው። በቃ ገዳይ እንደፈለገ መኖር ይችላል። ምክንያቱም ይዘው ስለሌለ ማለት ነው። ሲጀመር አሁንም እንደፈለገ እየኖረ ነው። ለምን ካላችሁ፣ አልተለጠፈም፣ አናቀውም። እስካሁን እኮ ከህዝቡ ጋር ተቀላቅሎ ኖ ያለ ወደ ኢትዮጵያም ተመልሶ ገብቶ ሊሆን ይችላል። ኢትዮጵያም ራያ ባይገባ ሌላ አካባቢ ሊኖር ይችላል። የምን ላይ ሊኖር ይችላል። የተለያየ ቦታ ይኖራል። ገባችሁ። ይብላኝ ለተጎዳው፣ ይብላኝ ለቴዲናት፣ ሁሌም እንዳለቀሰች እንዳነባች የምትኖረው ለእሱ ቤተሰብና በአጭር ለተቀጫው ወንድማችን ሲንከራተት ለከርታታ ወንድማችን እንጂ ገዳይ ምንም አይሆንም። በጣም ያሳዘነኝ ራሱ እና ያቃጠለኝ ምንድነው ገዳይን መደበቃቸው ይሄ፣ በጣም ሁላችንንም እረረደብን ያደረገን ነገር ይሄ ነው ማለት ነው ሚስጥር የሆነበት ነገር። በኮሜንት ላይም የጻፉ ሰዎች አሉ በሬክስ ለሌላው እንኳን የሚያለቅስ እንደዛ የሚሆን የሌላዎችን ጉዳት ለጥፎ ድምጽ የሚሆን ለወንድሙ ለምን ዝም አለ? እንዴት አፍኑ ያዘ? ለምንድን ነው ያለጠፈው የሚል ብዙዎች ኮሜንት ላይም እየጻፉ ናቸው ያሉት። ለምን ዝም አለ? ይሄ ምንድን ነው? ሚስጥር አለ፣ ቤተሰባዊ ነው። በቃ ችግር እኮ ነው እንደዚህ አይነት ነገር ሲሆን፣ የእውነት ሁለት እሳት የሚሆንባቸው በዘመድ መጎዳት፣ በዘመድ የሆነ ነገር መሆን በዘመዳችሁ ገንዘብ ስትበሉ በዘመዳችሁ የሆነ ቤተሰባችሁ ህይወት ሲጠፋ የሆነ እንደዚህ ከበባድ ነገር ሲደርስ በዘመድ የሆነ ነገር ሁሉ ያማል። በባዕድ ቢሆንማ እስካሁን ቆየ ተለጥፎ ሰውየውም ተይዟል። ብሬክ ስራሱ አንድ ሺ አንድ ጊዜ ቪዲዮ እየሰራ ነው። እባካችሁ ተባበሩኝ፣ ይሄ ሰውዬ ከየትም እንዳይንቀሳቀስ ይዛችሁ አሳልፋችሁ ስጡልኝ ይላል። ገባችሁ? ለምን ባዳ ነዋ። ይሄ ግን ስጋ ሲሆን ምን ከምን ይሆን? ለብሬክስ ይሄም ዘመዱ ነው ያም ዘመዱ ነው፣ ይሄ ስጋ ናቸው። እንዴት ያድርግ? ለዛ ምንድነው በውስጥ ማፈን ብቻ ሆነ፣ በውስጥ ማልቀስ ሆነ ነገርየው ማለት ነው። እና ያለው የዛሬ መረጃ እንግዲህ ይሄን ይመስላል ማለት ነው። መረጃችን አስክሬን ውጤት አልተለጠፈም ማለት ወጥቷል፣ ይፋ አልተደረገም። ሲቀጥል ደግሞ አስክሬን ኢትዮጵያ ገባ አልገባም። የገቢ ማሰባሰቢያውም ደግሞ አልተጀመረም እስካሁን ድረስ። እኔም አለው እዛ ቴሌግራም ላይ ግን ቴሌግራሙ ላይ የገቢ ማሰባሰቢያ ቴሌግራም ላይ እስካሁን ገንዘብ እየተሰበሰበ አይደለም። የተለቀቀ አካውንት የለም። በያለንበት ቦታ እንደሚለቅልን ብሬክስ ማለት በየአድራሻው በየቦታው ላይ ሰውና አካውንት ይመደብልናል። ሁላችንም እንተባበራለን ማለት ነው። አስክሬን ለሀገሩ ይበቃል። እናት አይታ ቢያንስ ትቀብረዋለች። ወንድማችን ነፍስ ይማር። ከምንም በላይ ልብ የሚሰብር ነው የቴዲ አሟሟት እንዳያችሁት። ከሁሉም ደግሞ ሚስጥር መሆኑ ደግሞ የበለጠ ኢትዮጵያን ህዝብ አስቆጥቷል። በአጠቃላይ ሚዲያ ላይ ያሉ ሰዎች ሁሉ በጣም ነው የተናደዱት። ምንም ማድረግ አይቻልም። ያው እኛ ብናለቅስም ብናንባም ከነሱ አንበልጥም ከብሬክስ አንበልጥም። ብሬክስ ወንድሙ ነው፣ ስጋው ነው፣ ደሙ ነው። እኛ ባዳነን እኛ እንኳን እንደዚህ ያቃጠለን ያንገበገበን፣ እንግዲህ እነሱ ገዳይን ከደበቁ እኛ ምንም ማድረግ አንችልም። መጀመሪያ እኮ ብሬክስ ምንም ሳይተነፍስ ወዲያውኑ ነው ፎቶ ተለጠፈ፣ ያጎት ልጅ ነው ተባለ፣ ወንድም ነው ተባለ። በሴም ካርድ እንደተጣሉ ሁሉ ነገር እንዳዝር ግፍግፍ ተደረገ። ይሄንንም ያደረጉት ላይብ ላይ በቀጥታ ሴቶች ናቸው፣ አይታችኋል ጎረቤትንን ቤተሰብንን ጓደኛንን ያሉ ሰዎች አወጡት። ከዛ ብሬክሶ ወጥቶ ያን ሲናገር ሁሉም ደንግጦ ጸጥ አለ። እያወቀ ማለት ነው፣ ይፋ ማድረግ አልፈለገም። ለምን እሱ ከደበቀ? ይሄም ደግሞ ሌላ ነገሮች እንዳሉ ደግሞ በደንብ የሚያሳይ ነገር ነው። ሲጀመር ይሄ የታወቀ ነው፣ ማንም ሳይታለም የተፈታ ነው። ዘመድ እንደሆነ የቴዲ ገዳይ ግን የፈለገ ዘመድ ቢሆን እኔ ለምን ተደበቀ ነው ይገደላታል ወደዳችሁም ጠላችሁም፣ የፈለገ ብደብቁት፣ በሳውዲ አረቢያ ህግ የገደለ ይገደላል። እናንተ አፉ ብለናል አይገደል፣ ያ ወንድማችን ሞቷል፣ ይሄኛውም አይሞት ብትሉ፣ እራሱ የቴዲ ወላጆች፣ እናትና አባቱ ደግሞ ቴዲን እንዳጡ፣ ያም እንዲሞት ነው የሚፈልጉት በእርግጠኝነት። ምክንያቱም እኔም በሆን እንደዛ ነኝ፣ ልጄን የገደለ ይገደላታል እንጂ አይገደል እምልበት ነገር የለም። ለምነው እንደሚያ አይሆንም እንዴ። ስለዚህ ይሄ ነገር መደበቅ የለበትም። ስህተት የመደበቁ ነገር የቴዲ ንቆቅልሽ ነገር ስህተት ቀን ያወጣዋል፣ ቀን ይፈተዋል።